ጭምር ጉድለት ያለበት ወላድ እናቶች ብናውቃቸው የሚያጠቡ ወይ ምናምን ስፔሻል ኬር የሚፈልጉትን ቁጥራቸውን ብናውቀው ጥሩ ነው። የመኪና ደህንነት መኪናዎች፣ ያው ከዚህ በፊት በምንሰማበት ጊዜ መኪና ተማሪ ተማሪን ጭኖ እዛ ጋር ቆመዋል፣ ጎማ እንዲሆነው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 ከትራንስፖርት እና መንገድ አንፃር አንደኛ ከማህበራት ጋር ከትራንስፖርት ማህበራት ጋር መዋየት ቁልፍ ነው። ከትራንስፖርት እና ማህበራት ጋር መዋየት ቬሪፊ አምናም ይሄ ተደርጓል። ይሄን አድርጋችኋል። ከእነሱ ጋር ተዋይቶ ዝም ብሎ የገንዘብ ይሸው አይደለም። ኢስ ቢዮን የትውልድ ጉዳይ ነው። የማህበረሰቡ ጉዳይ ነው። ሪስፖንሲቢሊቲ ነው። ስለዚህ የአሽከርካሪ ጉዳይና የተሽከርካሪ ጉዳይ በጣም ሲሪየስ ነው። ሀገር አቀፍ የ12 ተኛ ክፍል ብሔራዊ ፈተና ከሰኔ 23 እስከ ሐምሌ 1 2017 ዓ ም ድረስ ለተፈጥሮና ለማኅበራዊ ሳይንስ ተማሪዎች እንደሚሰጥ ተገልጿል